እንደምታዩት ፕሮግራሙ ተጀምሯል። ያለው ብዙ ብዙ ደስታም ሐዘኑም ማን ነው ገንፎ በደንብ የሚያገነፋው? ሰላም ሰላም ውድ የሆናችሁ ዩቱብ ተከታታዮቼ ዛሬ እንግዲህ የአጥር ወፍ አትስማሽ ፕሮግራሜ ነው። ተከታተሉ፣ የዛሬ ቪዲዮ የሚሆነው። ዛሬ እንግዲህ የአጥር ወፍ አትስማሽ የሚል ፕሮግራም አለ፣ በባህላዊ ማለት ነው። በካልቸራችን በራሳችን ባህል ቤቢ ሻወር የሚባለው ደግሞ አለ፣ በአለማዊ ማለት ነው እንደምታዩት እንግዲህ ቤታችንን እየሰቃቀልን ነው፣ ለፕሮግራሙ ድምቀት ማለት ነው። ቁመት ለካ አንዳንድ ይጠቅማል። ጓደኛ ጽዬ ቴንኪዩ፣ ፍቅር በጣም አግዛናለች እና በዚህ መልኩ አዘጋጅተናል። ከነሱ በላይ አድርገን ነው እኛ ያዘጋጀን ነው ማለት ነው። የምትፈልጉ ካላችሁ ደግሞ ችግር የለውም ደውሉልን። ቴዲ ምን ታስባለህ? ከድሮ የመጣ ነው ያው፣ ፈረንጆቹም ቤቢ ሻወር እያሉ የጀመሩት አዲስ ነገር ያው ከኛ ካልቸር ጋር የሚጣጣም ባይሆንም በእኛ ባህል ከድሮ ጀምሮ አንዲት ሴት ልትወልድ ወደ አንድ ወር ወይ ደግሞ ግማሽ ሳምንት ምናምን ሲቀራት እንደዚህ ፕሮግራም አድርገው ወዳጆቻቸውን ቤተሰቦቻቸውን ጠርተው እንትን ይላሉ። ገንፎ ቀመስ ይባላል። በዛ ላይ ቅቤት ይቀባለች፣ ምርቃት አለ ምናምን፣ እንደዛ እንደዛ አለ። ጸጉን ተሰቻለሁ፣ ሁሉን ነገር አዘጋጅቻለሁ። ከፈጣሪ ፍቃድ ጋር ድንግል ትፍቀድና ነገሮች ተስተካክለው ቆንጆ ጊዜ እንደሚኖር ተስፋለኝ። ወደ ማታ ከአስር ሰዓት በኋላ ነው ከምሽቱ ጓደኞች የሚመጡት። ጓደኞቻችንን ተቀብለን እኛ መጀመሪያ ፎቶ እንነሳለን ሁላችሁንም የተለያየ ፎቶ ከተነሳን በኋላ ጓደኞቻችን መጡ። እነሱ ቁጭ ብለው እኛን እንደ ፊልም ማየት ጀመሩ ማለት ነው። በጣም በዲዛይን ነበር፣ ዲዛይን እየሰጠን ሲያነሳን የነበሩ። ልጅም ደስተኛ ነበች፣ እኔም ደስተኛ ነበርኩ። እንዴት ብዬ ልንገራችሁ? ይሄ ቀን ለእኔ በጣም ብቻ በጣም የተለየች ቀን ነበረች። ባለቤቴም እንደዚሁ አቦኝ። ፎቶ ተነስቷል፣ ቪዲዮም አለ፣ በቅንጭቡ አሳያቸዋለው። ተከታተሉ። ባይዘዌ ይህን ፎቶ ያነሳን እና በጣም ድምቅ ብለን እንድንታይ ያደረገን አፋር ስቱዲዮ ናቸው። በስራቸው ሁሉም የሚያደንቃቸው ሲሆን ስራቸውም መቶ ፐርሰንት የተመሰከረላቸው ሲሆን ዱባይ ውስጥ የፈለጋችሁት ቦታ ሆናችሁ ብደውሉላቸው ይመጣሉ። 0526709346 ደውሉላቸው። በህይወቴ ብዙ ነገር አሳልፍ ያለው ብዙ ብዙ ጣ እኔን ድምቅ ያደረገችን ጓደኛዬን ላስተዋውቃችሁ። ንግስት ብላችሁ ቲክቶክ ላይ ሰርች ብታረጉ ታገኟታላችሁ። 0529158598 ዋትሳፕ ያናጓት ደስታም ሐዘኑም ብስጭቱም ሁሉ ነገር በህይወት ይዞዋል። ግን አንድ ቀን ፈጣሪ የሚፈቅድ ቀን ይመጣል። ተስፋ አልቆርጥም። ምክንያቱም አስር አመት በኋላ ነው ይሄ ነገር የተፈጠረው። ሳንፈልግ ቀርተን ሳይሆን ብዙዎቹ ይጠይቁን ነበረ። ምን ሆናችሁ ነው ግዴታ ነው ምናምን ይሉን ነበረ። ግን እኛ ባል ነው አይሆንም፣ ፈጣሪ ባል ነው ነው ሁሉ ነገር የሚሆነው። ፎቶ ከተነሳም በኋላ ጓደኞቻችን ሲመጡ ገንፎ ምናምን አድርገን ቡና ጠጥተን ገንፏችንን በልተን እንለያያለን ማለት ነው። በዚህ ሁኔታ እነሱ ለእኔ በሽልምታውታ ምናምን ምናምን ብቻ የሚባለውን ነገር በማለት እንለያያለን። እንደዛ ነው አይደለም? አዎ። እንግዲህ ያው ወጣቶች ስለሆኑ ድንገት ላያውቁት ይችላል፣ እየመጣ እንዲዛይን እናደርጋለን። ለማንኛውም እንደምታዩት ፕሮግራሙ ተጀምረዋል። በመጀመሪያ የሚደረገው የቤተሰብ ፎቶ ነበረ። ይህም ፎቶውም ቪዲዮም በተለያየ መንገድ ነበረ ሲቀርጹን የነበረው እንደዚህ ውብ አድርጎ የቀረጸንና በጣም በሚያምር ሁኔታ ፎቶ ያነሳን፣ አሁን አስታወቅላችኋለሁ። ሁላ እንደምታዩት እዚህ ጋር ጓደኞቼ ይህንን ደስታ አብረው ተካፍለው ገንፎ ለመቅመስ ተዘጋጅተዋል። በጣም በሚያምር ሁኔታ ጎበቤቴ በጣም ነው ማመሰግነው። አብዬ ትባላለች እሷ ነበረች ገንፎን እንደዚህ ያቀረበችልን። በጣም ደስ የሚል በጣም የሚጣፍጥ ገንፎ ነበር። የዛ የበላ ነው እዚህ ጋ እንዲያርጉ እንዲያርጉ እንዲያርጉ እያልን ነበረ ቪዲዮ ስንነሳ የነበረው ማለት ነው። በጣም ደስ ይል ነበረ። እስቲ ተካፈሉልኝ፣ የእኔ ደስታ ለሚያስደስታችሁ ተካፈሉልኝ እያልኩ ነው ይህን ነገር የምጋብዛችሁ። ብቻ ደስ ይል ነበር።

በዚህ ሰዓት እንግዲህ ማን ነው ገንፎ በደንብ የሚያገነፋው በሚል እያንዳንዳችን የገንፎ አገነፋፍ አያያዝ እንግዲህ እናንተ ማን ጎበዝ እንደሆኑ ምልክት ስጡ፣ እናስቀምጡልኝ ኮመንት ላይ ከዛ ነጋቸዋለሁ ማለት ነው እና በጣም ሰነፉም ጎበዙም የዛኔ ታይቷል ታይቷል ማለት ነው። በጣም ስንስቅ ነበረ እና ብዙ አንድ ላይ ደግሞ ሁላችንም ፎቶ ተነሳን። ብቻ እኔ የዛን ቀን ምን እንደምላቸው ግን በቃ ይሄ ቀን ለእኔ በጣም ምን እንደምላቸው አላቅም። በጣም ደስተኛ ነበርኩ። የመጀመሪያም ቀን ነው ምክንያቱም በአኪያ ዘመን እንደዚህ አላደረግንም ነበረ እና በጣም ደስተኛ ነበርኩ።

እዚህ ጋር የማይታምን ነገር በጣም የሚያስደነግጥ ነገር ተፈጥሯል፣ ቀረፃ ላይ እያለሁ ጓደኞቼ በጣም ይቅርታ፣ ምክንያቱም ይሄን ፕራንክ የሰሩበት ምክንያት አለኝ። ይቺ አሁን የምታዩት ከእኔ አጠገብ ቀይ ጥለት ያላት የለበሰችው ልጅ ማን ነው እሷ? ፕራንክ እናርጋቸው ፕራንክ እናርጋቸው እያለች ስጨቀጭቀኝ እኔ ደግሞ አይ ትልቅ ሰው አለ ፕራንክ አናገን ብዬ እንትን አልኩ። ግን እኔው ራሴ ራሷም ፕራንክ አደረግኳት ማለት ነውና ፕራንክ ነው። ለማንኛውም በጣም ከዛ በኋላ ቪዲዮን ቴዲ አቋርጦት ነው እንጂ በጣም እያለቃቀሱ ነበር። ግድጅ ግማሹ ልብ በቃ ደነጋግጠው ነበር። ያው አያስቅም ግን በቃ የሳኩት ምክንያት ራሷ ፕራንክ አድርጉ ብላ ራሷ ፕራንክ መደረገዋ